የቤተ ክርስቲያን ጌጦች ምእመናን፣ የተከበራችሁ ምእመናን ሁላችሁ፣ ይህ ድምፅ የሚሰማችሁ በኦርቶዶክስም በሌላም እምነት ያላችሁ ሁሉ ለዚች ቀን ያደረሰን የሰራዊት ጌታ እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። እንደምን አላችሁ። የእግዚአብሔር አብ ጸጋ ይደርባችሁ። የእግዚአብሔር ወልድ ቸርነት አይለያችሁ። የእግዚአብሔር መንፈስ ቅዱስ ኅብረት አንድነት ከሁላችሁ ጋር ይሁን። የቅድስተ ቅዱሳን የድንግል ማርያም አማላጅነት አይራቀን። የቅዱስ ማርቆስ ወንጌላዊ የቅዱስ ዮሐንስ መጥምቅ በረከታቸው በእኛም በሀገራችን አድሮ ይኑር። የሞቱትን ሁሉ ያጽድቅልን። የታመሙትን ሁሉ ይፈውስልን። በተለያየ መከራ ያሉትን የልባቸውን ሐሳብ ይፈጽምልን። ዛሬ እግዚአብሔርን አጋዥ በማድረግ የምንማረው ትምህርት ሰይጣን በመቅደስ ውስጥ መቆም ይችላል ወይ? ትንሽ ጠጠር ያለ ጥያቄ ነው። ምን ይመስላችኋል? ይመስላችሁ የነበረውንም ልትጽፉልን ትችላላችሁ። አሁንም ይህን ስናገር በልባችሁ ምን እንደሆነ መልሳችሁ ውስጣችሁ ይነግራችኋል። የሰማነውን ቃል ደግሞ ከተማርን በኋላ ለሌላው ሰው እንድናደርስ ኃይሉን ብርታቱን ሰጥቶን የእግዚአብሔር ቃል ለሰው ልጆች ይደርስ ዘንድ የቃሉ ባለቤት የእሱ ቅዱስ ፈቃድ ይሁንልን። በምታደርጉት ለሰዎች በምታደርሱት ላይክ ሼር በምታደርጉት ሁሉ የእናንተንም ጸሎት መላእክት ወደ እግዚአብሔር ያደርሱላችሁ። በዛሬው ትምህርታችን የምንመለከተው በማቴዎስ ወንጌል ምዕራፍ አራት ላይ ስለ ሁለተኛው ፈተና እየተነጋገርን ቁጥር አምስት ላይ እንዲህ የሚል ቃል እናገኛለን ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል ብሎ ፈተናውን ቀጠለ። ለዛሬ የፈለግኩት ቅድስት ከተማ መግባት ይችላል ወይ? ዲያብሎስ በመቅደስ ጫፍ ላይ አቁሞት ይላል። በመቅደስ ጫፍ ላይ ሶኖ መፈተን ይችላል ወይ? ይሄ ነው የዕለቱ ጥያቄ። ይሄ ነው የዕለቱ ትምህርት። ለዚህ መልስ ለማግኘት የመጽሐፍ ቅዱስ ክፍል የምንመለከተው ይኖራል። እንግዲህ የቃሉ ባለቤት እግዚአብሔር ለነቢያት፣ ለሐዋርያት፣ ለሊቃውንት የገለጸውን ሚስጥር ለእኛም ይግለጽልንና በሐዋርያት መካከል የነበረች ቅድስተ ቅዱሳን ድንግል ማርያም በእኔና በእናንተ መካከል ትሁንልንና በእውነት ዲያብሎስ በቅድስቲቱ ከተማ መግባት ይችላል? በመቅደስ ውስጥስ መቆም ይችላል? ይህንን እንመልከት። ለዚህ መልስ ለማግኘት የምናየው የመጽሐፍ ቅዱስ ክፍል አለ። ይህም የመጽሐፍ ቅዱስ ክፍል መጽሐፈ ኢዮብ ነው። ምዕራፍ አንድ ቁጥር ስድስት ላይ የእግዚአብሔር ቃል እንዲህ ይላል። ከለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። የአምላክ ልጆች የሚላቸው መላእክትን ነው በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። ተመልከቱ። ከመላእክት ጋር ቆሟል፣ በእግዚአብሔር ፊትም ቆሟል። በመጀመሪያ ሰይጣን መልአክ እንደነበረ ይልቁንም ሊቀ መላእክት እንደነበረ በትቢቱ ምክንያት እንደወደቀ የእግዚአብሔር ጠላት፣ የእግዚአብሔር ልጆችም ጠላት እንደሆነ ሳጥናኤል እንደተባለ ይህን እናውቃለን። አንድ መንግስት አዋጅ በሚያወጣበት ጊዜ የሚደግፉትም ሰዎች እንደሚሰሙት የሚቃወሙትም ሰዎች እንደሚሰሙት ሁሉ እግዚአብሔርም በሚናገርበት ጊዜ ቅዱሳን መላእክትም ይቆማሉ፣ ዲያብሎስም ይሰማል። ስለዚህ በመቅደስ ጫፍ ላይ አቁሞት ሲል ራሱ እንደሄደለት ይሄን ተነጋግረናል አውቀናል። ግን ሰይጣን መቆም ይችላል ወይ? አዎ ይችላል። ቅድስቲቱ ከተማ መግባት ይችላል ወይ? አዎ ይችላል። በእግዚአብሔር ፊት መቆም ይችላል ወይ? አዎ ይችላል። ሲፈቀድለት። ከመላእክት ጋር መቆም ይችላል ወይ? አዎ ይቆማል፣ ሲፈቀድለት። ይህንን የተመለከት ነው በመጽሐፈ ኢዮብ ምዕራፍ ሁለት ቁጥር አንድም ተጽፏል። በምዕራፍ አንድ ቁጥር ስድስት እንዳየነው በምዕራፍ ሁለት ቁጥር አንድም ላይ ከዕለታት አንድ ቀን እንዲህ ሆነ ብሎ ይደግመዋል የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ ሰይጣንም ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ ይላል። ሲፈቀድለት ነው። የተፈቀደለት አለ። በሌላ ስፍራ በነቢዩ በዘካርያስ ትንቢት ምዕራፍ ሶስት ቁጥር አንድ ሊቀ ካህናቱን ለመፈተን በእግዚአብሔር መልአክ ፊት ሊቀ መልአክ ቆሞ፣ መላእክት ቆመው ሊቀ ካህናቱን ይከሰው ዘንድ ሰይጣን ከሊቀ ካህናቱ በስተቀኙ ቆሞ ነበር ይላል። ሲፈቀድለት ይቆማል። ፍጥረት ነው። ለእሱ የተመደቡ ሰዎች አሉ። አንዳንድ ጊዜ ሰዎች አስተሳሰባቸው ራሱ ትክክል ካልሆነ ሰይጣናዊ አስተሳሰብ ሊሆን ይችላል። ታላቁን ቅዱስ ልበ አምላክ ዳዊትን ብትመለከቱ በአንደኛ ዜና ምዕራፍ 21 ቁጥር አንድ ላይ ሰይጣንም በእስራኤል ላይ ተነሳ ይላል። ሰይጣንም በእስራኤል ላይ ተነሳ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ይህ ቃል የሚነግረን ልብ አምላክ ዳዊት የማይሆን ስራ ሲሰራ ያ ስራ ከእግዚአብሔር ስላልሆነ በቃ እስራኤል ይጠፉ ዘንድ ስለፈለገ ሰይጣን ዳዊትን አንቀሳቀሰው እስከሚል ድረስ ተጽፏል። ሰው ክፉ ስራ ከሰራ በእግዚአብሔር አይሰራም። ሰዎች አይደለም በሴጣን መቀስቀስ ራሳቸው ሴጣን ሊሆኑ ይችላሉ። የዮሐንስ ወንጌል ምዕራፍ ስድስት ቁጥር ሰባ ላይ ኢየሱስም እንዲህ አለ ለደቀ መዛሙርቱ፣ እኔ እናንተን አስራ ሁለታችሁን የመረጥኳችሁ አይደለምን? እኔ ነኝ የመረጥኳችሁ አስራ ሁለታችሁንም፣ ከእናንተም አንዱ ዲያብሎስ ነው ብሎ መለሰላቸው። ስለዚህ የዛሬው ትምህርት ምንድን ነው የሚነግረን ካላችሁ፣ ሰይጣን መቅደስ ውስጥ ቤተክርስቲያን ውስጥ መግባት ይችላል። ይሁዳ እኮ ተሸክሞት ኢየሱስ ክርስቶስ ጋር አብሮ ነበረ። በቅድስቲቱ ከተማ መግባት ይችላሉ ወይ? በኢየሩሳሌም? አዎ ይችላል። በኢትዮጵያ መግባት ይችላሉ? አዎ ይችላል። በአንድ ቤተክርስቲያን ቅጥር ውስጥ መግባት ይችላሉ? አዎ ይችላል። ርኩስ መንፈስ ያደረባቸው ሰይጣን ያደረባቸው ሰዎች እኮ መቅደስ ውስጥ ሊገቡ ይችላሉ። እዚህ ላይ ነው ትልቅ ጥንቃቄ የሚያስፈልገው። እንዴት ብትሉኝ፣ ተፈቅዶለት በሚመጣበት ጊዜ ውስጥ ዳዊትን ቀሰቀሰው እንደሚለው እንዳትቀሰቀሱ፣ ሊቀ ካህናቱን ሊከሰው ቆመ እንደተባለ ብትከሰሱ እንዳትሸነፉ። ፈተናውን ድል የመታልን ኢየሱስ ክርስቶስ ለዚህ ነው የዲያብሎስን አሰራር ያጠፋልን ለዚህ ነው። የተከበራችሁ ክርስቲያኖች እግዚአብሔር የሚወዳችሁ ምእመናን የድንግል ምልጃ አይለያችሁ፣ የቅዱሳን መላእክት ጥበቃ አይራቃችሁ። አዎ እንጂ ዲያብሎስማ ስማ፣ ይቆማል እኮ መጥቶ በእግዚአብሔር ፊት ይቆማል፣ በመላእክት ፊት ይቆማል፣ ከመላእክት ጋር ይቆማል። በኢዮብ ታሪክ እንዳየ ነው። ይቆማል ግን ድል ትመቱት አላችሁ ሲባል፣ ታሸንፉት አላችሁ ሲባል፣ በእናንተ ዘንድ በእናንተ ላይ ኃይል የለውም። ይሄ ሁሉ የተጻፈው ለትምህርታችን ተጽፏል ነው የሚለው፣ ሮሚያ 15 ቁጥር 4። ይሄ ሁሉ የተጻፈው ለእኛ ትምህርት ሊሆን የተጻፈው ለእኛ ተግሳጽ ሊሆን የተጻፈው ይህንን ነው የሚነግረን የእግዚአብሔር ቃል። ስለዚህ እምቢበሉት ከእናንተ ይሸሻል የተባለው ለዚህ ነው። ቅዱስ ያዕቆብ የነገረን እግዚአብሔርን እሺ በሉት ወደ እናንተ ይቀርባል ያለን ይህንን ነው ቅዱስ ያዕቆብ ሐዋርያ እንዳትፈሩ እንዳትደነግጡ። እንዴ ነፋስ አሁን የለም አጠገባችሁ፣ አለ እኮ እሱም ረቂቅ ፍጥረት ስለሆነ ይኖራል። በእናንተ ላይ ግን ኃይል አይኖረውም፣ በእናንተ ላይ ብርታት አይኖረውም። ለዚህ ነው እግዚአብሔርን ጠብቀኝ የምንለው። በየዕለቱ መጸለይ የሚያስፈልጋችሁ ለሰይጣን መሳሪያ ላለመሆን በእምነት ጸንቶ ለመቆም ለዚህ ነው የድንግል ምልጃ የሚያስፈልጋችሁ። ለዚህ ነው የመልአክ ጥበቃ የሚያስፈልጋችሁ። ሲቆም ተፈቅዶለት ሊከስ ነው። ኢዮብን ሊፈትን ነው። ሊቀ ካህናቱን ሊፈትን ነው። የዳዊትንም ሐሳብ ሊፈትን ነው። እናንተም እንዳትፈተኑ አምላካችን ኢየሱስ ክርስቶስ መጥቶ በገዳመ ቆሮንጦስ ድል የመታልን ከዚህ የተነሳ ነው። ሰይጣን እኮ ሊያመሰግን ይችላል። ያምናል፣ ይንቀጠቀጣል። መጽሐፍ ቅዱስ እንደሚነግረን ሰይጣን እኮ ያምናል። ሲያምንም ደግሞ እኮ በሚገርም ሁኔታ እየተንቀጠቀጠ እኮ ነው። ግን ምንም ያምን ምንም እየተንቀጠቀጠ ቢገዛ ምግባር ስለሌለው አይድንም። ያንን ነው መጽሐፍ ቅዱስ የሚነግረን። ሰይጣን የማይድንበት ምክንያት ለምንድን ነው? ምግባር ስለሌለው ብቻ ሳይሆን ንስሐም ስለማይገባ፣ ንስሐ አይገባም። ስለዚህ አይድንም እንጂ ፈታኙማ ራሱን ኢየሱስ ክርስቶስን ፈተነው ነው። አደለም እንዴ? እናንተ፣ ቅድስቱ ከተማ መግባት አደለም? ዞር አድርጋችሁ ይዩት እስቲ። ወደ መቅደስ መግባት አደለም? ራሱ የመቅደሱ ባለቤት ኢየሱስ ክርስቶስ ጋር ሄዶ እኮ ነው ለመፈተን የቀረበው ደፋር ዲያብሎስ። ግን ሊጠፋ ነው እንጂ ሊጸና አደለም። እናንተም ይህን በማወቅ ድል መታሁላችሁ ዓለምን አሸንፊዋለሁ፣ እናንተም አሸንፉት ያለን መድኃኒታችን ኢየሱስ ክርስቶስ ይህንን ነው። ለዚህ ነው በፈተና አለመውደቅ ለክርስቲያኖች የሚመከረው ለእናንተ የምትነገሩት። እንደውም በፈተና የሚጸና ሰው የተባረከ ነው ተብሎ ነው የተጻፈው በያዕቆብ መልእክት ምዕራፍ አንድ ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የህይወት አክሊል ይቀበላልና፣ ይላል። የህይወት አክሊል፣ እግዚአብሔር የህይወትን አክሊል ይስጣችሁ፣ እግዚአብሔር የምትመኙትን አያሳጣችሁ፣ የምትሹትን ሁሉ ያድርግላችሁ። ሰይጣን መሆን እኮ ክፉ ሀሳብ ያላቸው ሰዎች ሁሉ እንደ ይሁዳ ሰይጣን ተብለው ይጠራሉ። መንፈስ ነው፣ ረቂቅ ነው። ሰዎችም ይወክሉታል። በመላእክቱ ዘንድ ይቆማል። ግን እናንተን እንዳይፈታተናችሁ ፈተናውንም እንድታልፉ ኃይሉን ሰጥቷችኋል እግዚአብሔር። ድንገት እዚህ ላይ ማስታወስ ያለባችሁ አፎሚያን ነው። በተንኮል ስለመጣ ሚካኤል መጥቶ ረድቷታል። እናንተንም እንዲረዳችኋል። ስለዚህ ሰይጣን ወደ ቅድስቲቱ ከተማ መግባት ይችላል፣ በመቅደስ ውስጥ መሆን ይችላል። ከወንጌሉ ከፈተናው እንዳየነው ራሱ ጌታችን የሱስ ክርስቶስን ሊፈትነው አጠገቡ ቀረበ ፈቅዶለት ነው እንጂ በእናንተ ላይ ምንም ኃይል የሌለው የወደቀ መንፈስ መሆኑን አውቃችሁ በእምነታችሁ ጸንታችሁ ኑሩ። ለዛሬ ይህን ተምራችኋል። ምን አሰባችሁ ስትማሩ? በዚህ መልክ አይታችሁት ነበር? ይህን ትጽፉልኛላችሁ ሌሎችም ሰዎች አደርሳላችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን አምላክ ክብር ምስጋና ይግባው። እመብርሃን በወርቅ ልብሷ ተሸፈናችሁ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ። እግዚአብሔር መዋለ ጾማችን አስፈጽሞ ለብርሃን ትንሣኤው ያድርሰን። ሀገራችንም በአይነምረቱ ይመልከትልን። ሰላምን ፍቅርም ከእሱ ዘንድ ነውና ይቅር ይበለን። ኃጢአታችንን ደምስሶ በደላችን ይቅር ብሎ የነደደውን እሳት ያጥፋልን። ረሃቡን ቸነፈሩን ስቃውን ሁሉ ይውሰድልን። የሰላም አምላክ አይለያችሁ። ለነጋዋ ሰዓት ደሞ እንዲያደርሰን የእሱ ቅዱስ ፍቃድ ይሁንልን። ለዛሬ በዚህ ተሰናበትኳችሁ፣ ደህና ሁኑልኝ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።